አዴ ቀጣይ ክፍል። አዴ በጣም ደስተኛ ናት ከሚገባ በላይ ዴቪም እንደዛው ለሌም በጣም ደስተኛ ናት። በአዴ ለሌ ለአዴ የልብ ጎደኛ ናት። በጣም የምትወዳትና የምታከብራት አዴም እንደዛው ለለሌ እንደዚህ አይነት ሰው ተፈልጉ መገኝ። በጣም የሚዋደዱ የአንዷ ደስታ አንዷን የሚያስደስት ሁለታቸው የሚመካከሩ የሚነጋገሩ በርቺ አይዞሽ ይባባላሉ። በጣም ነው የሚያስቀኑት አዴና ለልይ። እኔ በጣም ሰወዳቸው። ዴቭ እንደፈራ አይደለም። ዴቭ ወደ ቤት ላይት አለም ለመናገር ሲሄድ ፍቅር ጀምራለት ነበር። ፍቅር ለናቷ አዴ ወይንም ዴቭ አዴን እንዳፈቀራት እየተናገረች ዴቪም ደረሰ። የታላሚን በጣም ደንግጣ ነበር። መጀመሪያ ሳያት ፊቷ በጣም ያስፈራ ነበር። እምቢ የምትል መስሎ ነበር። ነገር ግን በደስታ ነው አዴን የተቀበለቻት። ምክንያቱም አዴ ታታሪ ሰራተኛ፣ እንደ እህትም እንደ ልጅም እንደ ሁለ ነገራ ሆና ነው ቤቷን ይዛ የቆየችው። ስለዚህ በጣም ነው የምትወዳት፣ አዴን በጣም ነው የምታከብራት። አዴ እንደ ልጄ ነው ማየት። እንኳንም ደግሞ በአንተ በኩል ሙሽራ ሆና ወደ ቤታችን ድጋሚ መጣች። ምክንያቱም አዴ ከነሱ ቤት ወጣ ነበር፣ በፍቅር የተነሳ ከዛ ወዲህ ወደ ቤት ተመልሳ አልገባችም። በእሷ ቦታ ሩሚ እየሰራች ነው። ስለዚህ አዴ በዴቭ ምክንያት ወደ ቤት ተመልሳለች ማለት ነው። እንግዲህ የፍቅር እናት ዴቭን እናትህንም አባትህንም እኔ አሳምናቸዋለሁ ብላለች። የምትፈልጉት ነገር ካለ አናግሩኝ፣ ምንጊዜም ቢሆን ከጎናችሁ ነኝ ብለዋለች። በጣም ደስ ብሎታል ዴቭ ከምንም በላይ ቤተሰቦቹ መስማታቸው። እትዬ ደግሞ ለዴቭ ቤተሰብ እኔ አለሁ እኔ ነግራቸዋለሁ በማለት ዴቭ በጣም ደስ ብሎታል። አሁን ማድረግ ያለበት የአዴ ቤተሰብ የአዴ ቤተሰብ ምናልባት አባቷ፣ እናቷ ግን በደስታ ነው የምትቀበለው። ምክንያቱም ዴቭ ከዚህ በፊትም ገጠር ሄዷል እናትየውም በጣም ወዳ ነበር። እንዲሁም ብራን ብራንም ስለምታውቅ እናትየ እናቷ በቀላል መንገድ ዴቭን ትቀበላለች። አባቷ እንዴት ይቀበለው ይሁን? እውነት ዴቭ አዴ ሳታቅ አባቷ ነው አሳምኖ ሰርጓ ላይ እንዲገኝ አድርጎ አዴን ለማስደሰት ፈልጓል። እንግዲህ በዚህ ምክንያት አዴ ከአባቷ ጋር ትታረቃለች ብዬ ተስፋ አድርጋለሁ። ባቡሬና ለሊ ባቡሬና ለሊ ቢመቻቸው ጥሩ ነበር። ለሊ ግን በወንድምነት ወይንም በእህትነት ከዛ የዘለለ በአሁን ላይ ምንም ነገር የፍቅር ግንኙነትም ሆነ ሌላ መንገድ መጀመር አትፈልግም። ምክንያቱም ኤላ ልቧ አሰብሯታል። ኤላ ትቷት ሄዷል። ኤላ ግን ምን ሆነ ይሆን? እውነት ሌላ ሴት ስላለች ነው ወይስ ስለራሶች ችግር ውስጥ ገብቶ ይሆን? ምናልባት እለሊም በሌላ መንገድ ተመልክታ አላየችውም እንጂ ኤላ ሰውነት ሄዱ ነው ወይ? እውነትስ እሷን ስለማፈልጋት ነው ወይ? እንግዲህ ቀጣይ ክፍል ላይ እናያለን። ዴቭ ወደ ገጠር ካቀና መልሱ ምን ይሆን? መልካም ቆይታ።